እንደምታውቁት እንግዲህ ጀግኖቻችንም ባሉት ቃል በገቡላት መሰረት ለማሌትም ለናቴም ናቴም ባለፈው እንግዲህ ከሶስት ቀን በፊት የተለቀቀ ቪዲዮ አይታችኋል። ሐኪም ቤት ድረስ መጥተው ናቲን ለመግደል አፍነው በትራስ በጣም ለመውራት እራሱ ለእንትን ለማለት የሚዘገንን ነገር አድርገውበት ግን እነሱ ደርሰውለት ህይወቱን አትርፈውታል። እግዚአብሔር ይመስገን። አሁን ይሄ ሰውዬ ተስፋ የቆረጠ ስለሆነ በጣም የሚያደርገው የሚጨብጠው አጥቷል። ግን የእኛ ጀግኖች ደግሞ ቀን ከሌሊት ብለው እሱ ያለበትን እያሳደዱ ያው ሲጀምር ሰውዬ ወደ ውጭ የሚወጣ አይመስለኝም። ውጭ የሚወጣ ቢሆንማ እስካሁን ድረስ ይይዙታል። የሆነ ጉድጓድ ቆፍሮ ተቀብሮ ያለ ይመስለኛል ሰውየው ማለት ነው። ለማንኛውም እሱ ማለያ ዘንቢል ቢልኳና እንግዲህ ዛሬ ሚስት እና ልጆቹ ጀግናችን ቤቱ ድረስ ሂደው አሳደው አሳደው አሳደው እንደምንም ሚስቱን ለማግኘት ችለዋል። መስፍን ከነገራችን ላይ አሁን ሚስቱ ስለተያዘች ሚስቴን እና ልጆቼን ብሎ መቶ እጁን የሚሰጥ አይመስለኝም። ምንም እሱ ደንታ የሚሰጠው ሰው አይደለም፣ ሲጀመር ታውቃላችሁ፣ ለሚስቱም ሆነ ለልጆቹ እሱ ብር ብቻ ነው እንጂ ለሰው ልጅ እንደማያስብ እንደማይጨነቅ። የፈለገው ልጁን ብትሆን የሚያስብ አይመስለኝም። እንደዚህ ልጄን አግቷታል ወይም ሚስቴን አግቷታል እና እጄን ትልበላቸው ብሎ እንደ ወንድ የሚፈልግ አይመስለኝም ግን ሆነም ቀረ ከነ ሉል እጅ ስለገቡ ካሁን በኋላ ይሄ ተስፋ የቆረጠ ሰውዬ የሚያደርገው አቷል እንግዲህ በሉልም በዘላለምም። ሉልም እያያችሁ ነው የሚሰሩትን ስራ መስፍንን መውጫና መግቢያ አሳጥተውታል። እንግዲህ መስፍን የተባለው ሰይጣን የመጨረሻው ቀን ስለደረሰ እነሱን ለማጥፋት እነሱን የሆነ ነገር ለማድረግ የማያደርገው የማይቀጥረው ሰው የለም። ግን የሚቀጥረውም ሰው ደግሞ እግዚአብሔር ይመስገን ምንም ጉዳት ሳያደርሱባቸው በእነሱ ላይ ቶሎ ብለው እነሱ ደግሞ ይደርሱበታል ማለት ነው እና እውነትን የያዘ ሰው ሁልጊዜም እውነት ስለሚያሸንፍ እግዚአብሔርም ደግሞ ከእነሱ ጋር እውነት ሀቅ እውነተኛ የሰው እንባ ስለሚያብሱ የተዘጋባቸው በር ስንቶች ናቸው? መሀሌትና ናቴ እግዚአብሔር ይመስገን ቢያንስ አሁን ከዛ ጭንቀት ወጥተዋል። ግን እንደ መሀሌት እና እንደ ናቴ በር ተዘግቶባቸው የሚውሉ ስንት ይኖራሉ እና እግዚአብሔር ደግሞ ለእነሱም አንድ ቀን ልክ እንደ መሀሌትና እንደ ናቴ ደርሰውላቸው ይህ ሰውዬ ደግሞ ተይዞ መጨረሻውን ያሳየን። ተስፋ ቆርጧል። እነሱን ለማግደል ምግብ በምትሰራ በነዘላለም ምግብ የምትሰራው ልጅ በእሷ ምክንያት መድኃኒት ምግብ ላድርጋ እንድሰጣቸው ብዙ ነገር እስከ አምስት መቶ ሺ ከፍልሻለሁ እንደዚህ እያለ ብዙ ነገር እያሰበ ነበር። ግን ይሄ ሁሉ አልተሳካለትም ማለት ነው። አልተሳካለትም ሰውየው በጣም የማያደርገው ነገር የለም። እሱ የሚያምነው በብር ብቻ ነው ታውቃላችሁ። ብር ብር ብር ብር እያለ እንግዲህ የእሱ ብር ይሄው ጉድጓድ ቆፍሮ ይቀብረው እንደሆን ይታያል። አሁን እጁን የመስጠው ቀን ደርሷል። ቢያንስ ሚስቱና ልጅ እንኳን ከተያዙ ነገሩ የመስፍን ሚስቶች ስንት ሚስት እንዳለው አላውቅም። ታቃላችሁ ባለፈውም የመታች የነበረች እህታችን ከመስፍን አርግዛ ነበር። ከዛ በፊትም እንደዛው አንድ እህታማቾች ደግሞ ሁለት እህታማቾችን መጥተው እህታችን የመስፍን ሚስት ነበረች ጠፋች አሉ። ሶስት የአሁኑ አራት እንግዲህ ስንት ሚስት እንዳለው መስፍን አይታወቅም። ታውቃላችሁ እንግዲህ የትኛው ይሁን የትኛው በየትኛውን ቦታ ዝም ብሎ የሆነ የብር ብቻ ሱስ ሳይሆን የሴት ሱስም ያለበት ሰውዬ ነው። በአንድ ሰው የሚረግ አይደለም። እንደምታዩት ያሳዝናል። ግን የእውነት እሱን አግብተው የሚኖሩ ሴቶች በስማ በምን ቀን ነው የገባንበት ይላሉ። በቃ የገቡበትን ቀን ይረግማሉ። የመስፍን ሚስት የሆኑ ሴቶች ያፈርብት ሰላም ከሌለ ብር ምንም እኮ አይሰራም። ወገን ዋናው የሰው ልጅ ሰላም ሰላም ሰላም ሰላም፣ ብር ብር ብር እያለ ይሄው መጨረሻውን እዩልኝ። የሰውዬውን ውርዴት ቅሌታም ሰውዬ ከሱም አልፎ ለሌላዎች እስር ቤት እንዲገቡ ያደረገ ብዙ ወንጀለኛ ያጋለጠ መስፍን፣ የእሱ እጅ ርዝመት ስላለው ያው እሱ መያዝ አልቻለም፣ ግን ዙሮ ዙሮ መያዙ አይቀርም። ቤትም ቤትም ቤት ምን ይባላል መሰላችሁ፣ ላታመልጭኝ አተራሮች አታሯሮ ጭኝም ይባል አባባላል። ይሄ ሰውዬ አሁን የመያዣው ቀንም ስለደረሰ ይመስለኛል በጣም ዝብር አድርጎታል። የሚያደርገውን አያውቅም። እነ ዘላለምን ለማሸነፍ፣ እነ ዘላለም በቃ ከሱ እንዲርቁ የማያደርገው ነገር የለም። ሰው ይልካል በብር እነሱን ለማስገደል ይላል ምንም ነገር አሁን ቢያንስ ሚስቱ ከተያዘች ነገሩ ለልጆቹ የሚያስባባት አይደለም። ድንጋይ ራስ ነው። ጭንቀትም እንትን አይለውም። እንደው መቶ የሚፈልግ ምናምን አይነት አይመስለኝም። እሱ እኔ እንጃ። ለሰው ልጅ ያስባል ይጨነቃል። የእሱ ልጅ ነኝ ሚስት ነኝ ምናምን አረግ ወይኔ የተያዝክ ቀን ዛሬ እግዚአብሔር ይመስገን እንግዲህ ከመስፍን ጋር የምትሰረው ሚስት የተባለችው ከሚስትየዋ ወንድሟ ራሱ ከመስፍን ጋር እንደሚሰራ እንግዲህ ጉዱ ተመልከቱ መስፍን ስንት ሰው ይዞ እንደሚሞት ስንት ሰው በመስፍን ዙሪያ ስንት ሰው ህይወቱን እንደተበላሸ እያያችሁ ነው እስካሁን ድረስ እየተያዙ በመስፍንም አረ ይሄ ጉደኛ የሆነ ሰውዬ! መቼ ነው መቼ ነው መቼ ነው የምንገናኘው? መቼ እንደሚያዝ ቀኑ ቀኑ ረዝሞበታል። አዛብሮታል፣ የሚያደርገውን ምንም አሳጥቶታል። ብቻ እኔ አድርገኝ እውነት። እሱ እየተያዘ ቀን እኔን አያድርገኝ። ወይኔ ስብር አድርጎታል። በቃ የሚያደርገውን ጥፊት ነው ያደረገው። ታውቃላችሁ? ምን እንደሚይዝ፣ ምን እንደሚጨብጥ። ምክንያቱም አሁን ላይ እነ ዘላለም መውጫ መግቢያ ሳጥተውታል። በዛ ሲሄድ የዘላለም ሰዎች አሉ፣ በዛ ሲመጣ ደግሞ የልውል ሰዎች አሉ። ስለዚህ የሰውዬ ተስፋ ቆርጧል። አሁን ላይ ተስፋ ስለቆረጠ ያለው አማራጭ እነሱን የሆነ ነገር ባደርጋቸው ከኔ ይርቃሉ ብሎ ምናምን ተስፋ እንትን ይላል። ግን በሚያደርጋቸው ነገሮች በሱ ተቀጥረው የሚመጡ ሰዎች ራሱ አንዳንድ በብር የሚታለሉም አሉ። አንዳንዶች ደግሞ መረጃውን ለነልውል ልውል የሚናገሩም አሉ፣ ህሌና ያላቸው ሰዎች ከሆኑ ማለት ነው። ልክ እንደ አሁኑ እንደ እህታችን ምግብ የምትሰራላቸው እህታችን እንግዲህ እውነቱን ስለተናገረች እሺ ብላ በብር በአምስት መቶ ሺህ ተስማምታ በምግብ መድኃኒቱን አድርግ። አንድ ሰው ብቻ አይደለም፣ ከነገራችን ላይ አሁን ላይ የሚመርዙት ታውቃላችሁ፣ ምግብ የሚበሉት እንግዲህ እነሱ አንድ ላይ ነው ብለዋል። ውጭ መመገብ አንችልም፣ ቤት ውስጥ ነው ሁላቸውም፣ ከካሜራ ጀርባም ያሉትም። ስለዚህ ለአንድ ሰው ብቻ አይደለም ይሄ መርዝ የመጣው። ለስንት ሰው እንግዲህ አስቡ። የስንት ሰው ህይወት ሊያበላሽ ነበር፣ ግን አልተሳካለትም። በእህታችን ምክንያት ማለት ነው። እሺ ብላ ስላልተስማማች፣ እሺ ብላ እሷ በብሩ ተስማምታ ቢሆን እንግዲህ እግዚአብሔር፣ እንኳን እመቤቴ ጠበቀቻቸው፣ እንኳን እግዚአብሔር አወጣቸው። በመጀመሪያ ከባድ ነው። ከዚህ ጭንቀት መቼ እንደሚወጡ አላቅም፣ እውነት እግዚአብሔር እንደው በቅርቡ እሱ ሰውዬ ተይዞላቸው እነሱም የሚያርፉበት የሰላም እንቅልፍ የሚተኙበት ቀን ቅርብ ያደርገው። መስፍን ከተያዘ በኋላ ችግር የለውም ሁሉም ሰላም ነው። አሁን ትልቁ እንትን የሆነባቸው የመስፍን ነገር ነው። በቃ በዛ ስትሄዱ በዛ በዛ ስትሄዱ በዛ እንደ እባብ ታውቃላቸው እየተሽለጠለጠ እስካሁን ድረስ በመስፍን ዙሪያ በጣም ብዙ ሰው ተይዟል፣ ግን እሱ ለመያዝ በጣም እኔ እንጃ፣ በስማ ምን አይነት አስማተኛ ሰው እንደሆነ አላውቅም፣ ሊያዝ አልቻለም። በቃ ያው ዙሮ ዙሮ መያዙ አይቀርም፣ ግን አደከማቸው። በጣም አደከመ። ሰው ላታመጪኝ፣ አታራርጩኝ አለ እኔ ነው ያድርገኝ። አንተ ከተያዝክ የሆነት የመጨረሻ ቀን ወይ፣ መስኪን። አሁን ሚስቱ ከተያዘች ልጆቹን እንትን ካላቸው ቢያንስ ትልቅ እንትን እንደመያዣ አድርገው መጠቀም ይችላሉ፣ እነ ዘላለም ማለት ነው። ያው ሚስቱ ለሚስቱ የሚያስብ አይመስለኝም። ግን ሆነም ቀረም ሚስቱ ራሱ አንድ ወንጀለኛ ናት፣ የወንጀል ተባባሪ ናት። ወንድሟ ከሱ ጋር እንዲሰራ ያደረገች ማናት? የእሱ ሚስት ናት፣ የዚህ የመስፍን ሚስት። እያወቀች ነው የገዛ ወንድሟን ወንጀል ውስጥ እንዲሰራ ያደረገች። ስለዚህ እሷም አንደኛዋ ወንጀለኛ ናት፣ ቁጭ ብላ እየበላች የሰው ገንዘብ መታሰር አለባት እሷ ብትሆን ማለት ነው። እያንዳንዱ የሰራውን መስቀጣት አለበት። የሰው ላብ እየበሉ ተቀምጠው! ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ ቪዲዮውን ጀምሩ።